ጥናስ፣ ጥልን እንደምንሏችኋል። ሰባት ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናዎች ይቀርብ ያለው፣ መሰለ ገብረት ነኝ። በቅድሚያ አበይት ዜናዎች። ኢትዮጵያ በርካታ ስደተኞችን ለማስተናገድ የምታደርገውን ጥረት ፕሬዚደንት ባራክ ኦባማ አደነቁ። አብራችሁን ቆዩ። ኢትዮጵያ በርካታ ስደተኞችን ለማስተናገድ የምታደርገውን ጥረት ፕሬዚደንት ባራክ ኦባማ አደነቁ። ሀገሪቱ ስደተኞች በተሻለ ሁኔታ እንዲኖሩ ከፍተኛ ጥረት እያደረገች መሆኗንም ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ ገልጸዋል። በስደተኞች ዙሪያ የሚመክር ውይይት በኒውዮርክ ተካሂዷል። ነቢዩ ወንደሰን፣ በአሜሪካው ፕሬዚደንት ባራክ ኦባማ አማካኝነት የተዘጋጀው እና በስደተኞች ላይ ያተኮረው ውይይት ኢትዮጵያን ጨምሮ ስድስት ሀገራት በአጋርነት የተሳተፉበት ነው ሰብአዊ ድጋፍን በማጠናከር በሚሊዮን ለሚቆጠሩ ስደተኞች ምግብ፣ ንጹህ መጠጥ ውሃና ትምህርትን ማሟላትም የሀገራቱ ፍላጎት ነው። ተጨማሪ ኃላፊነቶችን በመውሰድ አዳዲስ ስደተኞችን መቀበልም እንዲሁ። ፕሬዚደንት ባራክ ኦባማ በዚህ ወቅት ባደረጉት ንግግር በስደተኞች ላይ የተጋረጠውን ቀውስ ለመፍታት የጋራ የሆነ እርምጃና ድጋፍ ያስፈልጋል ብለዋል። በርካታ ስደተኞችን እያስተናገዱ ለሚገኙት ሀገራትም ምስጋና አቅርበዋል።

አብዛኞቹ ስደተኞችን እያስተናገዱ ያሉ አስር ሀገራት ናቸው። ከእነዚህ ውስጥ ቱርክ፣ ፓኪስታን፣ ሊባኖስ፣ ኢራንና ኢትዮጵያ ይገኙበታል። በዛ ያሉት በአነስተኛ ሀብት ከፍተኛ ቁጥር ያለው ስደተኛ የሚያስተናግዱ ሀገራት ናቸው። ይህ ተግባራቸው የሚደነቅ ነው። እናም የሀገራቱን ጥረት ለማገዝ የሰብአዊ ድጋፍን ይበልጥ ማጠናከር ይገባል። ኢትዮጵያ ስደተኞች ደህንነታቸው ተጠብቆ እንዲኖሩና ድጋፍ በማድረግ ከፍተኛ ስራ መስራቷን የተናገሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ሀገሪቱ ስደተኞች በቋሚነት በሚጠቀሙበት የስራ መስክ እንዲሰማሩ እያደረገች መሆኗንም ገልጸዋል። ኢትዮጵያ ፕሌጅ ቱ ኤክስፓንድ ዘ አውት ኦፍ ካምፓስ ፖሊሲ ቱ ኦል ኢትዮጵያ ሁሉም ስደተኞች ከመጠለያቸው ውጪ መንቀሳቀስና መስራት የሚችሉበትን ፖሊሲ እየተገበረች ነው። በዚህም 75 ሺ ያህል ስደተኞች ተጠቃሚ ሆነዋል። እናም ሀገሪቱ በዚህ አቅሟ ይህንን ከሰራች ሌሎች ደግሞ የበለጠ መስራት ይችላሉ ማለት ነው። በዓለማችን ተገደው ከቀያቸው ከተፈናቀሉ ስደተኞች መካከል 20 ሚሊዮን ያህሉ ደህንነታቸው ተጠብቆ አይኖሩም፣ በቂ ድጋፍም አይደረግላቸውም። ይህ ችግር አሁን ደግሞ ይበልጥ እየከፋ መምጣቱን በዘርፉ ላይ የተደረጉ ጥናቶች ያስረዳሉ። ከሰባ አንደኛው የመንግስታቱ ድርጅት ጠቅላላ ጉባኤ ጎን ለጎን ለስደተኞች ድጋፍ በማድረግ ቀዳሚ በሆነችው የአሜሪካ ፕሬዚደንት ባራክ ሁሴን ኦባማ አስተናጋጅነት የተካሄደው የስደተኞች ስብሰባ አብይ ትኩረትም አለም አቀፉ ማህበረሰብ የስደተኞችን ደህንነት ለመጠበቅ እንዲሁም ድጋፍ ለማድረግ የሚያደርገውን ጥረት ይበልጥ እንዲያጠናክር ለማድረግ ያለመ ነው። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለጠናከረው ሪፖርት ነቢየ ወንደሰነኝ ኒውዮርክ። የኦህዴድ ሊቀመንበር የነበሩት አቶ ሙክታር ከደርና ምክትል ሊቀመንበሯ ወይዘሮ አስቴር ማሞ ከኃላፊነታቸው ተነሱ። አቶ ሙክታርና ወይዘሮ አስቴር ከኃላፊነታቸው የተነሱት ድርጅቱ ሰሞኑ ሲያካሄደው በነበረው የተሃድሶ ስብሰባ ላይ ነው። ድርጅቱ በምትካቸው አቶ ለማ መገርሳን የድርጅቱ ሊቀመንበር እንዲሁም ዶክተር ወርቅነህ ገበየሁን ደግሞ ምክትል ሊቀመንበር አድርጎ በመምረጥ ስብሰባውን አጠናቋል። መረጃውን ያደረሰን የኦሮሚያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። በቴክኖሎጂ ትምህርት ውስጥ ያለውን በግብዓት ክፍተት ለማጥበብ መምህራን በተነሳሽነት በመስራት የትምህርት ጥራትን እንዲያሻሸው እንደሚገባ የወሎ ዩኒቨርሲቲ የቴክኖሎጂ ምሁራን ተናገሩ። ኮምቦልቻ በሚገኘው የወሎ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት መምህራንና የአስተዳደር ሰራተኞች በትምህርት ጥራት ዙሪያ እየተወያዩ ነው። ታምራ የወንድማ የወሎ ዩኒቨርሲቲ በሶስተኛው ምዕራፍ የውይይት አጀንዳው በትምህርት ጥራት ላይ እየመከረ ነው። በኮምቦልቻ ካምፓስ የቴክኖሎጂ ኢንስቲትዩት መምህራንም የሚሰጡትን ትምህርት በሚፈለገው ደረጃ ለማስተላለፍ ያሉ ክፍተቶችን አንስተዋል። በተለይ አብዛኛው አሁን እዚህ በዩኒቨርሲቲ ላይ የሚያስተምሩ የምናያቸው ቴዎሬቲካል ቤዞች ናቸው እና እነዚህ ቴዎሬቲካል ቤዞች ወደ ፕራክቲካል ቢቀየሩ ብቃት ያለው እና ተወዳዳሪ የሆነ ትውልድ መፍጠር እንችላለን። ዋናው እንግዲህ ለትምህርት ጥራት የሚለው የሰው ሀብት ልማቱና የአቅርቦት ችግር ነው። በተለይ ቴክኖሎጂ ላይ እነዚህ ላቦራቶሪዎች፣ ወርክሾፖች ተሟልተው ሲገኙ ተማሪዎች በተግባር የመማር እንትን ይኖሯቸዋል። አንዱ ለጥራት ዋናው እሱ ነው። እነዚህን ቴክኖሎጂና ምርምር ለሚሰሩ ሰዎች የተሻለ ማበረታቻ መኖር አለበት። የሚመራመሩበትም ራሱ ኢንቫይሮመንቱን መፍጠር አለበት። ከሀገራዊና ከተቋማዊ አቅም አንጻር ግን መምህራኑ ያሉትን ክፍተቶች በማጥበብ ጥራቱ የተጠበቀ ትምህርት ለመስጠት ኃላፊነት እንዳለባቸው ተናግረዋል። መምህር ማለት በማይመችን ሁኔታም ማድረግ ያለበት አድርጎ ማረፍ ያለበት ይመስለኛል ዋናው ነገር ግብአትን መንግስት የሚያሟላው ቢሆንም ግብአቱም እያለ የመምህራኑ አቅም ከሌለ የመምህራኑ ተነሳሽነት ከሌለ ይህ ጥራቱ ሊመጣ ስለማይችል መምህራን ከመምህራን ብዙ ይጠብቃል የሚል ግምት አለኝ። የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታ አሁንም የትምህርት አሰጣጥ ጥራቱን የሚቆጣጠር ክፍል ማቋቋማቸውን ተናግረዋል። ትምህርትን የሚከታተል ኦዲተር አለ ነጻ የሆነ ከፕሬዚደንት ቢሮ ጀምሮ ታይ ድረስ የትምህርት ጥራት እንዴት እየሄደ ነው? መማር ማስተማሩ እንዴት እየሆነ ነው? አሰስመንቱ እንዴት እየሆነ ነው ገቨርናንሱ ምን እየሆነ ነው፣ ኢኩዊቲው እንዴት እየሆነ የሚየሚያይ ዲቴል የሆነ መመሪያ ያለው የሚከታተላል። ለዚህ ራእይውን መሆን ውይይቱ እጅግ ጠቃሚ ተብሏል። መንግስት አንዱ ማድረግ ያለበት ነገር እያደረገ ነው ህዝቡን ማዳመጥ ነው። በተለያየ መድረኮች ላይ ህዝቡን እያወያየ ነው። በቀጣይ ደግሞ ለሁለት ሺ ዘጠኝ የትምህርት ዘመን ሰላማዊ የመማር ሂደት ከመፍጠር አንጻር ይሄ ውይይት ትልቅ አስተዋጽኦ አለው። ጠንካራ ጎኖቻችንን ለ2009 እናስቀጥላለን። ደካማ ጎኖች ደግሞ አሉ፣ ሁሉ ጊዜ መታደስ አለበት። እነዛን ደካማ ጎኖች ደግሞ ከዚህ ከመድረክ እናገኝ። ሌላ መፍትሄ ያለውን በአንደኛው ክፍለ ዘመን ሁሉ ነገር ውይይት ነው። ያለፈውን ክፍተት ዳስታለህ፣ ለአዲስ ተዘጋጃ። ኢትዮጵያ የኃይል አማራጮችን ለማስፋት እያደረገች ያለው ጥረት ከሰሃራ በታች ላሉ ሀገራት ተምሳሌት እንደሚያደርጋት አለም አቀፉ የኃይል ኤጀንሲ ገለጸ። ከሳራ በታች ባሉ ሀገራት የኃይል ዘርፍ ለማሳደግ የቻይናን ኩባንያዎች ሚና ላይ ያተኮረው ውይይት በአዲስ አበባ ተካሂዷል። ፈበን ኢትዮጵያ ከኢኮኖሚው ማደግ ጋር በተያያዘ የኃይል ፍላጎቷ በየዓመቱ የ25 በመቶ እድገት እያመጣ ይገኛል። ፍላጎቱንና አቅርቦቱን ለማጣጣምም ከተለያዩ የታዳሽ ኃይል ምንጮች ኃይል ማምረት የሚያስችሉ ፕሮጀክቶችን እየተገበረች ነው። ይህ ደግሞ ታላላቅ የውጭ ኩባንያዎች በፕሮጀክቶቹ ላይ ያላቸውን ተሳትፎ አሳድጎታል። ከሰሃራ በታች ባሉ ሀገራት የኃይል ዘርፉን ለማሳደግ የቻይና ኩባንያዎች ሚና ላይ ያተኮረው ውይይትም በአዲስ አበባ ሲካሄድ የተገለጸው ይሄ ነው። ከሰሃራ በታች ካሉ ሀገራት ኢትዮጵያና ጋና የታዳሽ ኃይል አማራጮችን በመጠቀም የኤሌክትሪክ ኃይልን ለማመንጨት ያከናውኗቸው ተግባራትና ያስመዘግቧቸው ውጤቶችን በዚህ መድረክ በተሞክሮነት ቀርበዋል። ኢትዮጵያ የአፍሪካ የውሃ ማማ ተብላ እንደ መጠራቷ 95 በመቶ የሚሆነውን ኃይል የምታመነጨው ከዚሁ ከውሃ ነው። በአጠቃላይ ሀገሪቷ የኃይል ፍላጎቷን ለማሟላት እየተጠቀመች ያለችው ታዳሽ ኃይል ምንጮችን ነው። ይህ ደግሞ የሚበረታታ ነው። የቻይና ኩባንያዎችም ሀገሪቱ የምታመነጨውን ኃይል ለተጠቃሚዎች የሚያደርሱ የማከፋፈያና የማሰራጫ መስመሮችን በመዘርጋት ተሳታፊ ሆነዋል። ኢትዮጵያ ለኬንያ፣ ታንዛኒያና ሩዋንዳ ወደፊት ኃይል ታቀርባለች። እንደ ጅቡቲና ሱዳን የመሳሰሉ ሀገራት ደግሞ አሁንም የኃይል ተጠቃሚ ሆነዋል። በእኔ እምነት ሀገሪቷ የጀመረችውን ጥረት በማጠናከር ለሌሎች ሀገሮችም ኃይል በማዳረስ ራሷን ጠቅማ ሀገራቱንም ልትጠቅም ይገባል። በውሃ መስኖና ኤሌክትሪክ ሚኒስቴር የኃይል ጥናትና ክትትል ዳይሬክተር አቶ ሳሉ ታምሩ በበኩላቸው በኃይል ልማት ዘርፉ በተመዘገበው ለውጥ የቻይና ኩባንያዎችና ተቋማት ከፍተኛ አስተዋጽኦ ነበራቸው ብለዋል። ይህ ትብብርም የሚቀጥል ይሆናል ነው ያሉት። በኃይል መመንጫቱ ላይ ብቻ ሳይሆን ሀገራትን እርስ በርስ ለማስተሳሰር በሚካሄዱ የትራንስሚሽን መስመር ፕሮጀክቶች ላይ ሁሉ የቻይና ኮንትራክተሮችና ፋይናንሲንግ ኢንስቲቱሽኖች አሁንም ትልቅ ሚና እየተጫወቱ እንደሆነ ማወቅ ተችሏል ስለዚህ ይሄ ነገር አሁንም ወደፊት በስፋት የምንቀጥልበት ይሆናል። ቻይናውያን ኩባንያዎች ከ37 የሳህራ በታች ሀገራት ጋር በኃይል ዘርፍ ላይ በትብብር እየሰሩ እንደሚገኝም በመድረኩ ተገልጿል። በአማራ ክልል በተያያዘው የበጀት ዓመት ለ120 ሺህ ወጣቶች የስራ እድል ለመፍጠር መዘጋጀቱን የክልሉ ቴክኒክና ሙያ ኢንተርፕራይዝ ልማት ቢሮ አስታወቀ። የክልሉን ቴክኒክና ሙያ ኢንተርፕራይዞችን አፈጻጸም የሚገመግምና የ2009 ስራዎችን የሚጠቁሙ የውይይት መድረክ ተካሂደዋል። ዳዊት ጣሱ የወጣቱን ተጠቃሚነት በማረጋገጥ የሀገሪቱን ኢንዱስትሪ ወደ ተሻለ ደረጃ የማሳደግ አስተዋጽኦ እንዳላቸው ታምኖበት ቴክኒክ ሙያና ኢንተርፕራይዞችን የማልማት ስራዎች እየተሰሩ ይገኛሉ። በአማራ ክልልም ለዘርፉ ትኩረት በመስጠት በ2008 ዓመት የተሰሩ ስራዎች ውጤቶች ማስገኘታቸውን በባህር ዳር እየተካሄደ በሚገኘው መድረክ ላይ ተገልጿል። የክልሉ ቴክኒክ ሙያና ኢንተርፕራይዝ ልማት ቢሮ ምክትል ኃላፊ አቶ ካሳ አለሙ ስምንት መቶ ሰላሳ አምስት ሺህ አምስት መቶ ስልሳ ሶስት የስራ እድል የተፈጠረበትና ወደ ሰማንያ አራት ሺህ የሚደርሱ የሚደርሱ ኢንተርፕራይዞችን የፈጠርንበት ያቋቋምንበት አመት ነው። የክልሉ ኢንተርፕራይዞች እየተደረገላቸው ባለው የኢንዱስትሪ ኤክስቴንሽን አገልግሎት ድጋፍም ሁለት ነጥብ አምስት ቢሊዮን ብር መቆጠብ ችሏል። ኢንተርፕራይዞቹ በአለም አቀፍ ገበያን መግባት አለባቸው የሚል ነው። በተሟላ መንገድ ነው ባይባልም ወደ ሰባ የሚደርሱ ኢንተርፕራይዞችና አንድ ነጥብ ሶስት ሚሊዮን። ዩኤስዲ የአሜሪካ ዶላር የውጭ ገንዘብ ገቢ የተገኘበት ስራ የተሰራው። የመድረኩ ተሳታፊዎች መንግስት ወጣቱን በማሰልጠንና በማብቃት ስራ ፈጣሪ እንዲሆኑ ምቹ ሁኔታ ፈጥሯል ይላሉ። በተለይ ኮሌጆችን በየአካባቢ እየከፈተ ልጆች በአካባቢያቸው እንዲማሩ በማድረግ ስራ ፈጣሪ ወጣት እንዲመረት በማድረግ በኩል ከፍተኛ ጥረት እያደረገ ነው። ያለ ኢንተርፕራይዞቹ ራሳቸው ቴክኖሎጂ እንዲያባዙ በማድረግና በተግባርም ደግሞ ሌሎች ኢንተርፕራይዞች ተሞክሮ እየተለዋወጡ በውድ ዋጋ ከውጭ የምናመጣቸውን እቃዎች በተለይ ማሽኖችን በመተካት በኩል የተጀመሩ ስራዎች ጥሩ ናቸው። ሆኖም በቴክኒክ ሙያና ኢንተርፕራይዝ ዘርፍ በቂ ክህሎት ያላቸው አሰልጣኞች እጥረት እንዳለና ዘርፉን በሚፈለገው መጠን ውጤታማ እንዳይሆን የሚያደርጉ ጉድለቶች መኖሩንም አንስተዋል። አገሪቱ የምትፈልገው የስራ ገበያው የሚፈልገው የስልጠና አይነቶችን መርጦ ከማሰልጠን አንጻር ጉድለቶች አሉ። የሚፈጠረው ስራ እድል ዘላቂ አይደለም። ያ ነው በቁጥር ደረጃ የተሻለ ይሰራና በኋላ ዘላቂ ስለማይሆን ከስድስት ወር ከአንድ አመት በላይ ስለማይቆይ ነው ችግር የሚፈጠረው። ስለዚህ በተሻለ መልኩ ይህንን ዳይቨርት በሚያደርግ መልኩ ስራ እንሰራለን ብለን ያቀንበት ሁኔታ አለ። ይህንን ደግሞ ከወጣቱ ጋር ቁጭ ብለን የምንመክርበት ሁኔታ እንፈጥራለን ብለን ያሰብ ነው። በዘርፉ የሚታዩትን ክፍተቶች በማስተካከል በክልሉ ወጣቱን በበለጠ ተጠቃሚ የሚያደርጉ ስራዎች ለመስራት እቅድ መያዙንም የክልሉ ቴክኒክ ሙያና ኢንተርፕራይዝ ቢሮ ምክትል ኃላፊ አቶ ካሳ አለሙ ገልጿል። ከትምህርትና ስልጠና አንጻር በኮሌጆቻችን የማሰልጠን የሚገባውን የሰው ኃይል 100% አስገብተን ማሰልጠን አለብን ነብለን ነው እየተንቀሳቀስ ነው ያለነ። ሁሉም ኢንተርፕራይዞች ኦልሞስት ወደ 78000 የሚደርሱ ኢንተርፕራይዞች በተለይ በእድገት ተኮር ፓኬጆች ውስጥ ያሉት በሀገር ውስጥና በውጭ ገበያ ተደጋፊ ሆነው እድገታቸውን ምርታና ምርታ ማነታቸውን እያረጋገጡ ውጤታቸውን እንዲያጣጥሙ የማድረግ ስራ እንሰራለን ብለን ነው የምንሰው እየተነሳ ነው። በዚህ አመት በክልሉ 120 ሺህ ለሚሆኑ ወጣቶች የስራ ዕድል መፍጠርና ዘጠና ሺህ አዳዲስ ኢንተርፕራይዞችን ወደ ስራ የማስገባት እቅድም ተይዟል። ለኢቢሲ ዘገባ ዳዊት ጣሰው ባህር ዳር።